ለአንዳንድ ወንድሞቼ ምክር መሳይ አንዳንድ ይዤላችሁ የራሴን አስተያየት ይዤላችሁ ቀርብ ያለሁኝ። አሰላሙ አሌይኩም ረህመቱላ ወበረካቱ። ውድና የተከበራቸው የፋሚሊ ቤተሰቦች እንዴት ናችሁልኝ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ ይጀላችሁ የቀረብኩት ለአንዳንድ ወንድሞች ወይም ወንዶች ነው ማለት ነው። በቅድሚያ ውድ የፋሚሊ ቤተሰቦች ሁላችሁንም ከልብ ነው የማመሰግነው የኔ መልካሞች ማለት ነው፣ ለምትሰጡኝ አስተያየትና ለምትሰጡኝ ኮሜንት፣ እኔን ሞራል እንዲኖረኝ ተነሳሽነት የበለጠ እንድሰራ ስለሚያደርገኝ ሁላችሁንም እህት ወንድሞች ሳላመሰግን አላልፍም ማለት ነው እና ዛሬ ይዤላቸው የመጣሁበት በቅድሚያም ደግሞ እነዚህ ትልቅ አንዳንዶቹ ሁሉንም ጅምላ አይደለም። አንዳንድ ትልልቅ ዩቱበሮች የምትሰሩትን እንደ ግል አስተያየት ብታስተካክሉ ጥሩ ነው ብዬ አስባለሁኝ። ምክንያቱም እኛ ትንንሽ ዩቱበሮች ከትልልቆቹ አይተን ስለሆነ የምንሰራው። እስኪ ወደ ራሳችሁ መለስ ብላችሁ ሚዲያ የያዘው ነገር እንደማይለቅ ታውቃላችሁ። እስከ ሌሊ ሌሊ እስከ በቃ በእኛ እንኳን በህው ባንኖር እንደሚቀመጥ እናውቃለን ማለት ነው። ስለዚህ ለህዝቡ ምንድን ነው የምናስተላልፈው? አስተማሪ ነው፣ ትምህርት ይወስዱበታል የሚለውን ታሳቢ አድርጎላለሁ ማለት ነው። እና ውድ የፋሚሊ ቤተሰቦች ዛሬ የመጣሁት ማለት ነው ለአንዳንድ ወንድሞች ማለት ነው፣ ለነሱ ነው እንደነገርኳቸው፣ ከሴትም አሉ ከወንድም እንደዛ ማለት ነው። ዛሬ ግን ስለ ወንዶች ነው ላወራ የመጣሁ ማለት ነው። እሱ ምንድን ነው በሴት እህቶቻችን ላይ ሁልጊዜ ምን የሴቶች ገዳፊ ነኝ፣ ሴትም እንደሆንኩ እንደመሆኔም አንጻር ሴሌም ስትበደር፣ ሴሌ ስታለቅስ አልፈቅድም ማለት ነው። የሴት ጠበቃ ነኝ፣ በአጠቃላይ ፋሚሊ ማለት ነው። እና ምን ልላችሁ ነው አንዳንድ ወንድሞች እህቶችን የሚያስለቅሱ አሉ። እናንተ ግን አንደኛ አላህ ልትፈሩ ይገባል። እውነቴን ነው። ትዳር ላይ ገብተው ሁለት ሶስት ብዙ ከወለዱ በኋላ እንወድ ወድሻለን አፈቅርሻለሁ እያሉ በጎን ደግሞ ሌላ ነገር የሚሰሩ ወንድሞች ይኖራሉ ማለት ነው። ለእነዛ ነው ዛሬ አሁን አስተያየቴ ማለት ነው። ምክንያቱም እንደዛ የምታደርጉት ወንዶች አንደኛ ያወጣችሁትም ከሴት ነው። ሴት እህትም ይኖራቸዋል። አንድ ወንድም ይሆን እህት አንድ ወንድ ቢያስለቅሳት በእሷ ላይ ቢጫወቱባት ደስ እንደማይልቅ ሁሉ አንተም ታዲያ በልጆችህ እናት ላይ፣ የትዳር አጋሪህ ላይ እሷን ቁጭ አድርገህ ለምን ከጎን አስፈለገ በሚለው ነው እኛ ሴቶች ሁላችንም ማለት እንችላለን። ከወንድ የልቅ ሴት ልጅ ፍቅራችን ከባድ ነው ማለትም፣ ተተለያይ እንታለላለን ማለት ነው። ወንድ አንድ ወንድ ልጅ አሁን እንደዚህ እወድሻለሁ፣ አፈቅርሻለሁ ምናምን ሚስጡን እንደዛ ካላት በቃ እሷ ትዳሪ ኑሮ ብላ ነው በቃ አንገቷን ሰብራ የምትኖረው። እሱ ግን አፈቅቤ ልበጩቤ የሆነ ከጎን ጌም የሚጫወታሉ ማለት ነው። እናንተ ግን አላህን አንፍሩ፣ ወላሂ አላህን አንፍሩ። አላህ የምትሰራትን ስራ ሁሉ እሱ ተመልካች ነው። እኔ እንደዚህ ስላችሁ የአደም ላይ ሁሉ ንጹሕ ነው ማለት አይደለም። እኔም ደግሞ እንደ ጻዲቅ ወይም እንደ ንጹሕ ሆኝ ለእናንተ ምክር እየሰጠህ አይደለም፣ እንዳስተያየት ነው ማለት ነው። ብዙ እህቶቻችን አሁን ብዙ ወንዶች ስንት የስንት እህቶቻችንን ነው ልብ የሰበራችሁት? እውነቴ ነው። የስንት እህቶቻችንም ማለት ነው። ያ በፍዙም ሊሆን አይገባም። ካልፈለግ መጀመሪያ ላይ ያችን ልጅ ለማግባት ስትወስን እንዴት እንደምትሆንላት ሁሉ አሁንም እንደዛ መሆን ይኖርብሃል፣ ይኖርባችኋል ማለት ነው እንጂ እሷን እንደዚህ እያልን ከጎን እንደዚህ ማድረጉ አስፈላጊ አይደለም። እየሰማ ነው ከሶሻል ሚዲያ። ስለዚህ ሀቅ ደግሞ ትዘገይ ያለች እንጂ ይፋ መውጣቱን አይቀሬ ነው። ስለዚህ ወድ ወንድሞቻችን ማለት ነው፣ አንደኛ ለትዳራችሁ ሬዲ ትዳር ከገባችሁ በኋላ ሬዲ መሆን ይኖርባችኋል። በቃ ያችን እህታችንን ማስለቀስም ሆነ በሷም ላይ መጫወትም ሆነ አላስፈላጊ ተግባርም ማድረግም ሆነ ከእናንተ አይጠበቅም ማለት ነው። እንዲህ ስላችሁ ሁላችሁንም አይደለም፣ ግማሽ የሚይዝ የሚያደርጉ ወንድሞች ይኖራሉ። እርግጥ ነው ከሴትም ይኖራል፣ ከወንድም ይኖራል። ግን አሁን ላይ የባሰ ያለው ማልቀስ፣ የምታለቅሰው ልቧ የተሰበረው በአሁን ላይ የማነው ቢባል የሴት ልጅ ነው። የሴት ልጅ ልብ ማለት ነው። ሴት ልጅ ደግሞ ደካማ ነች። ሴት ልጅ ስትወድ እንደዛ ነው። ከጠል ላይም ደግሞ ውሃ ጠጥተን ብርጭቆ ከእጃችን ከወደቀ በኋላ መልሶ እንደማናነሳ ሁሉ ከቆረጠችም እንደዛ ነች ማለት ነው። ስለዚህ እህቶቻችንን በእንክብካቤ በጥሩ ሪስፔክት ባለው ነገር መያዝ ኃላፊነታችሁ ነው። ከና ከአባታችን ጋር ከና ከአባቷ ጋር በወሰዳችሁ ጊዜ እንደ አባት፣ እንደ ወንድም፣ እንደ እህት ሁሉን ሆናችሁ ለዛች ልጅ ኃላፍትናዋን እወጣለሁ ብላችሁ የወሰዳችሁት ስለዚህ በቃ አሁንም እንደ በፊቱ እንደ ተገበራችሁት ሁሉ ቀጣይነት እንዲኖረው ብዬ ለእናተ መልእክቴ ነው። ሴት ልጅ እርግጠኛ ሴት ልጅ የሚበድል ሆነ ሴት ልጅ የሚያስለቅስም ሆነ መቼውን እንደማይቀነው ነው፣ እያየን ነው። በቀላሉ በሶሻል ሚዲያ እያየን ነው። ለምሳሌ በእነሱ ምን አይነት ሀያት ላይ እንዳሉ አሁን ላይ ደግሞ ምን ላይ ምን ክስተት እንግዲህ ሰሪውም እውነትም ከሆነ እንግዲህ አላሁ አለም በጎን እንደዚህ አሁን ላይ የሚረማመደው ደግሞ እንደዚህ የተፈጸመው ነገር በጣም አስክ አስጠያፊ ነገር ነው። ምክንያቱም ከነ ልጆች ሚዲያ የያዘው ነገር እርግጠኛ አይለቅም። እንደነገርኳችሁ ልጅ ያየዋል የልጅ ልጅ ያየዋል። ስለዚህ ለህዝቡ ራሱ የምናገርበው ይመጥናል ወይስ አይመጥንም የሚለውን ታሳቢነት ብታደርጉት፣ እንደ አስተያየት እንደግል አስተያየት ነው የመጣሁት። አባቢ በንግግሬ የተሳሳኩት ነገር ካለ የማስተካከለው ነገር ካለ ደግሞ እኔም የእናንተን እናንተን ታዛዥ ነኝ ቀበላለሁ ስተቴም ካለ በዝህ በዝህ ብላችሁ በኮሜንት አሳውቁኝ፣ እንሻላ አስተካክላለሁ። ሀባይቢ ማለት ነው። ግን ዛሬም ነገም ሆነ ሴት ልጅ እንድትበደልም ሆነ ሴት ልጅ እንዲከፋት የሴቶች ጠበቃ መሆንን አትርሱ። አኒሳኡ ደኢፍ እንደተባለው ሴቶች ደኢፎች ናቸው ደካሞች ናቸው እንደተባለ በዛ መልኩ ተጓዙ ነው የምለው ወንዶችዬ። እኛም ብችት እንዴት እንዴት ልትይኝ ትችላለች ልትሉ ትችላላችሁ። ያውን እንግዲህ ከተረዳሁት አንጻር ከሚሸራሸረው ላይ ከሰማሁት ላይ ነው እንደዚህ ብላቸው የቻልኩት። በዚሁ አጋጣሚ ሁሉንም ወንዶችም እንዳልሆናችሁ እንድታውቁ እፈልጋለሁኝ። እኔም በሀቅ ላይ ወደኋላ ምን ነገር አይደለም። ሴትም ካጠፋች እንደዛ ነው፣ ምክን መረገስ ወንድሞችም ደግሞ ሲያጠፉ እርስ በርሳችን መተራረም አስፈላጊ ነው ብዬ ነው ለዛሬ ይበላችሁ የቀረብኩት፣ እና ሁላችሁን ምካለብ ነው እማመሰግነው ወደ ፋሚሊ ቤተሰቦች ብዙ ወደፊት አገራችን ሰላም፣ ፍቅር፣ አንድነት ሁሉን ነገር ያምጣልን እላለሁኝ። ሁላችሁም እስከ መጨረሻው እንደምታዳመጡ ተስፋ ይኖረኛል። ለምትከታተሉኝ በሙሉ ሰላም ሆኑልኝ።